ዛሬ እንደውም ፍቅር ጥሩ ነገር ሰራች፣ በታላቅስም ማለት ነው። ግን ያለቀሰችው በሰራችው ስራ ነው ማለት ነው። ማንም ገርፏት አይደለም ማለት ነው። ፍቅርዬ ግን የዋነሽ ይመስለኛል። የዋነሽ ማለት ነው። የሩታን በረራ ማለት ነው። አስቀይሳታለች ማለት ነው። ያጠፋሽውም አንቺ ነሽ ያለማሽን ማንቺ ነሽ ልትመሰገኝ ይገባል ማለት ነው። እውነት ለመናገር ስታስታርቅ ራሱ አደብ አላት፣ ንግግሯ፣ ደስ የሚል ጸባይ ያላት ልጅ ናት ነው። እውነት ለመናገር አሁን ጽጌ አስታረቅኩ ቢላ ሲቀርቡ በጣም ነው የሚታበሽቀው ማለት ነው። እንደሳ አይደለም ማለት ነው። ስታይሏን፣ አነጋገሯን፣ አደቡን በጠበቀ መልኩ አስታረቀች። በረራዋንት ትታለች ማለት ነው። ዋው ማሻላ። ተባረከላ። ሰላም አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የማታው ቢዱ። እውነት ለመናገር በጣም አናዶኝ ነበር ማለት ነው። ወላህ ደስ አላለኝም ነበር ማለት ነው። የዛሬው ግን በጣም ደስ ብሎኛል። እውነት ለመናገር ፍቅርዬ አይዞሽ አታልቅሽ ማለት ነው። እውነት ዛሬ ሩታን መሰለች እዚ ጋ ማለት ነው። እዚ ጋር ለምንድን ነው የለጠፍኳት? የዱሮ ሩታ መሰለች ማለት ነው። ኮመንቱን ምኑን ካብርሽ ጋና ከፍቅር ጋር የተጻጻፉት ሁሉንም ተረታ ካየች በኋላ የዱሮ ሩታ ሆነች ማለት ነው። አሁን በሰሞኑ ልብ ብላችኋት ከሆና እኔ እንጃ የሩታ ምንም ስታይል አነበራትም ማለት ነው። ሌላ ሰው ሆና ነበር ማለት ነው። እዚህ ጋር ሩታ ራሱ ቁጭ ንግግሯም ምኗም ደስታዋ በጣም ደስ ብሎኛል። ዛሬው በጣም ያስደስታል ማለት ነው። እንግዲህ ፍቅር ቢታጠፍም ግን ዛሬ ጥሩ ነገር ሰርተሻል። አልቅሰሻል ግን ደም ተሻል ግን ያው ከፉፉን ተጣልቻለሁ፣ የኔ ባይመለስ የእናንተ ይመለስ ብላ በስንት መከራ ግማሽ ሰዓት ሙሉ ሲያወሩ ሩታ ምንም ነገር አልመሰላትም። ነገ ነበር መጨረሻ ላይ ተቀብላታለች ማለት ነው። ተቀብላታለች፣ ያወራችሁም ተቀብላታለች፣ ኮመንቶችን አንብባለች። የተላላኩት ቦይሶችም እንዳለ ስልኬ አንቺ ጋይ ዳሪና ጨርሰሽይው ይው ብላታለች። ይሄን ሁሉ አድርጋለች ማለት ነው። እነስ ለማናገር ኪፋቴላ ፍቅር ማለት ነው እነት እኔ አውቀን ያደረግነው ነገር ሲትል ምንም አልመሰለኝም ነበር ማለት ነው። ቦይሱም ያው ከቀኑ ነው የሚቀመጠው፣ ሚሴጅም ያ ሁሉም ነገር ይታወቃል ማለት ነው። ስለዚህ በጣም ወላሂ የዛሬ በጣም ነው ደስ አለኝ ማለት ነው። እውነት የማታው በጣም ነው ያበሳጨኝ። ማታው ቪዲዮ ለም ሩታም እዛ ወጥታ መሬት አልወረደችም ማለት ነው። አብርሽም ክፍት ብሎት ምንም ቀና አላለም ማለት ነው። በቃ ግራ ገባኝ። የዛሬው በጣም ደስ ይላል። ፍቅርዬ ብታለቅሽም ያጠፋሽው ነገር አስለቅሰሻል ሻል ግን ጥፋት የራስሽ ነው ማለት ነው። ማንም ያጠፋብሽ ነገር የለም ጥፋተኛ ራስሽ ስለሆንሽ ራስሽም ተጸጽተሽ አልቅሰሻል ማለት ነው። ግን ሩታን በጉዞ ላይ ማስቀራትሽ በጣም ልትመሰገኝ ይገባሻል ማለት ነው። በጣም ጥሩ ነገር ሰራሽ ማለት ነው። እንግዲህ መጀመሪያ ሴት መጠሩታ ሌላ ሩታ ሰሆነ ነበር ሌላ ሩታ፣ ሌላ ሩታ፣ እንደውም ሌላ ሩታ ማለት ነው። አሁን ደግሞ ከተረዳቻት በኋላ ሚሴጂውን ካየች በኋላ ሴጣና ለቀቃት መሰለኝ። እውነት ለመናገር ሰይጣን ነው እንደዚህ ያየኋት ለቀቃት ማለት ነው። በጣም ደስ አላት። እንግዲህ ጉዞውን ትቻለው አለች። በቃ መቶ ከመቶ ዘጠና ትቻለው ብላለች። ስለዚህ የቀራት ነገር የለም ማለት ነው። አንድ ነው የቀራት ማለት ነው። ስለዚህ ከመቶ ዘጠና ፋርሰንት ትቼዋለው ብላለች። ጉዞን ሰርዛለች ማለት ነው። ፍቅርዬ ብታለክሽም ብትጎጅም አስተርቀሻል ማለት ነው። እውነት በቃ ጋሽና አንቺ የነሩታን ህርቅ አውርዳቸዋል ማለት ነው። ሌላውን ተውት፣ ሌላውን ተውት። በቃ ማንም ለማስጠረቅ ሳይሆን ሊያጋነን የመጣ የተጠቃ ራሱ ቪዲዮ ሊሰራ ማለት ነው። እውነት ለመናገር የአንቺና የጋሽዬ የፍቅርና የጋሽዬ ከወዳቸው ከአንጀታቸው እረርድብን ብሎ በቃ ጋሼም አላለቀሰም እንጂ በጣም ተናዶ አውርቷል ማለት ነው። ያው ትልቅ ሰው መቼም አያለቅስም ለችግር እንግዲህ። ፍቅር ደግሞ ሆድ ባሳትና ድብን ብላና ያለቀሰችው ማለት ነው። እውነት ለመናገር ይሄንን ለምንድነው ያደረገችው? እውነት ለማስታረቅ ማለት ነው። ትመሰገኛለሽ። እውነት ለመናገር የነሱን እርቅ ፈልገሽ አልቅሰሽ ብሩታት ስለማለሻት ስላስቀረሻት፣ በጣም ደስ ብሎናል። ፍቅርዬ ላንቺ የሚሆን ፉፉ እምቢ ብሎሽ ከሄደ፣ ላንቺ የሚሆን ደግሞ ደግ ሰው ፈጣሪ ስጥሽ እላለሁ። እውነት ለመናገር ፈጣሪ ስጥሽ አለዛ፣ በቃ ካብ ሚራቅ ታፍታችሁ መልሳችሁ አትበሉቱ ማህሌ ሱቱም ብላለች። እውነቷ ነው የተጣለ ነገር እኮ አይነሳ። በቃ የኔ እና ያብረሽ ነገር ዱሮ ቃርቷል፣ የለም ምንም ነገር ኢማኝን ብላ ሩታን በጣም ኡሳን ለማሳመን ያላለችው ነገር የለም። እውነት ለመናገር ውዶቼ፣ አበረታቶኝ ላይክ አርጉ፣ ዝም አትበሉ ማለት ነው። ላይክ አርጉ፣ ላይክ አርጉ። ስለዚህ ትመሰገን፣ እቺ ሄታችን ትመሰገን ማለት ነው። እውነት ለመናገር ደግ ነገር ሰራች ማለት ነው። ዛሬ በረራው ቀርቶዋል ቀርተዋል። ኢሊሊሊ ዛሬ ነው ኢሊል ማለት እውነት የማታው በጣም አበሳጭቶኝ ነበር። እውነት ለመናገር ዛሬ በጣም ደስ ብሎኛል። እንኳን ደስ አላችሁ የሩታ ወዳጆች፣ የአብርሽ ወዳጆች እንግዲህ ፍንድቅድቅ በሉ እንጂ ማሻላ ተባረከላ። እውነት ለመናገር በጣም ደስ ይላል። እንግዲህ መጀመሪያ ፍቅር ሲጀምረው ነገሩን ኮመንቱ ዛሬ በኮመንቱ አላመንኩም። ኮመንት ብዙ አይቼ ነበር፣ ምንም አላ እርግጠኛ አልሆንኩም። ቀራጭ ቀራጭ ዛሬ ሰርዛለች ሲባል ቢሰማም ምንም አልመሰለኝም። እውነት ቪዲዮያስ ከመጨረሻ ነው ያየሁት። በቃ የእያንዳንዱ አብርሽንም አብርሽ በመሄዱ ነው፣ እንደውም እርቀ ወረደው ማለት ነው አንዳንዴ እኮ። የተጣላ ሰው ለብቻ ብቻ ስትመክሩት ለብቻ ብቻ ደግሞ ስታገኙት ህርቅ ይወርዳል ማለት ነው። እንግዲህ አብርሽን ሂድ በቃ ብላው ፍቅር አብርሽን ሸኝታው። እንግዲህ ሩታና ፍቅር ናቸው የጨረሱት ማለት ነው። አብርሽ እንደውም ሲሰማ ምን ሊሆን፣ አረ ቪዲዮ ልቀቁልን የአብርሽን ደግሞ ደስታ። እውነት አብርሽ ሆነዋል ወለ ሌላ ሰው ነው ሁለት የሁለቱም ኮስ በቃ አብርሽ የሚባል ሱራ አብርሽ የሚባል በቃ የድሮ አብርሽ ጠፋ ማለት በደስታ የለም። ሁሌ መሬት ማያት ነው። በቃ አብርሽ ሩታ ደግሞ በቃ ሁሌ ሰማይ ማያት ነው። መሳቅ የለም። ሰውን ማያት የለም። በቃ ሰማይ ረዥም አንገታን ሰቅላ ወደ ላይ ብቻ ነው የምታየው ነበረው ማለት ነው። ስለዚህ ሁለቱም እንግዲህ መልካቸውና ጸባያቸው ይዞ ከችሉልናል ብለን በተስፋ እንጠብቃለን። ዛሬ ካደሩ እንደውም አትደሩ ቪዲዮ ስሩ ማለት ነው። አድርሱልኝ አድርሱልኝ። እውነት ለመናገር እውነት ለመናገር በጣም ነው ደሳለኝ። ከልክ በላይ እውነት። እዚህ ጋር ውታ ራሳን ቁጭ። በሰሞኑ የት ነበረች ረጉ? ሰው እንደዚህ ስታይሉ ቀየራ። በጣም ሰው ሰው ማለት አውሬ ማለት ነው ሰው በጥሩ ጊዜ ሰው ነው እንጂ በክፋት ጊዜ ሰው እንደ አውሬ ይሆናል ማለት ነው። በቃ ይኔ አየሁ አብርሽና ሩታ በቃ ከተጣሉ ቀን ጀምሮ በቃ ሌላ ሰው ናቸው። የድሮ አብርሽ አይደለም፣ የድሮ ሩታ አይደለችም። በቃ ንግግራቸው፣ መልካቸው፣ ጨዋታቸው በቃ ሌላ ሰው ማለት ነው። አቤት አቤት በጣም ነው የሚያስጠላው፣ እውነት መጣላት። አላህ ያ ስብሃነ ወተዓላ ያትፋልን ማለት ነው። መጣላት የመሰለ ሴጣን ሴጣን ስራ የለም ማለት ነው። እውነት ለመናገር ሰውን መጥላት ጥሩ አይደለም። ለሰው ሰድቦኛል ብሎ የሰድባለው ማለት ጥሩ አይደለም። አናዶኛል አናደዋለሁ ማለት ጥሩ አይደለም። የሴጣን ስራ ነው ማለት ነው። እውነት ለመናገር እንኳንም ዛሬ ደስ አላችሁ የአብርሽ ወዳጆች፣ የአብርሽ ወዳጅ ሁላ ማለት ነው፣ ቤተሰብ ሁላ። እኔ እውነት ለመናገር እንደ ዛሬ የተደሰትኩበት ቀን የለም። በጣም ደስ ብሎኝ አፌን ከፍቼ ሲያያቸው ነበር ማለት ነው። አልመሰለኝ ይታረቃሉ፣ ወለሮታ ትተዋለች አላልኩ እቺ ፍቅር እኮ አሁን ለብረሽ ነው የምታለቅሰው፣ ለማን ነው ልታለቅሰው አሁን? ሩታ ልታምናት አይደለም ሩታ፣ መነጽራን አድርጋ ሰማይ ሰማይ ነው የምታየው ነው። መሬት ይታያት መሰለኝ መነጽሩ አድርጋ። በየ በቃ ደም ይፈልተዋል ማለት ነው። በኋላ ላይ በቃ ሰርዥዋለሁ፣ ጉዞ ሰርዥዋለሁ፣ ምናሽኝ ብላ በድንጋጤ ፍቅር ማለት ነው። ምናሽኝ ያላለች በቃ ደንግጠ ስንት ሰዓት ድረስ ስንት ደቂቃ ድረስ ደንቅዳ ምናሺ ምናሺ በቃ ትቼዋለሁ አላለችም። እውነት በጣም እኔም ደስ ብሎኛል እውነት። ሩታ ይመችሽ፣ እውነት ጋሽዬ ይመርቀሻል ማለት ነው። ህዝቡ ሁሉ ነው የሚመርቅሽ። ውዞሽን እንዳለም ትተውያለሽ ብለን እናስባለን። እንደውም አራዥ ሚ ነበር አለቻት ማለት ነው። ጉዞውን አራዥ ለሳምንት አራዝሚ ብላት ነበር። እኔ ማታ ተናግሬለሁ። ጉዞ ተራዘመው ተራዘመ ወላ የት ደረሰ፣ እንዴት ነው ዛሬ ተባለው ነገ ተባለው ብዬ ነበር ማለት ነው። እኔም ጠብቄ ነበር። ግን በጣም ከሃይር ነው ሃይር ነው ማለት ነው። ይመቻቹ ይመቻቹ ብለናል፣ ይመቻቹ ብለናል። በጣም ደስ ብሎናል። እልል እልል ብለናል። እናመሰግናለን ውድ የአብርሽ ቤተሰቦች ስለዚህ የአብርሽም ጠላቶች እንኳን ደስ አላችሁ። እንኳንም በጽጌ እጅ አልታረቀችሁ፣ እንኳንም በአብርሽ በዳንኤል እጅ አልታረቁ ማለት ነው። በጋሽና በፍቅር ሽንብርና የታረቁት ማለት ነው። ጋሽና ፍቅር ናቸው ያስታረቋቸው። ማንም አላስታረቅም። አጣላ እንጂ ያስታረቀ ሰው የለም። እኛ ማውቀናል እኛ ማውቀናል እኛ ማውቀናል። ስለዚህ ውድ ቤተሰቦች ላይ ካርጎ ሰብስክራይብ ያድርጉኝ። አዲሶች አበረታቱ። የመዳን ባጃጅነኝ ረመዳን፣ እንዴት ነው አማናችሁ? ወይ አላችሁ ወይ? ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ሰላም ለእናንተ የተመኘው ሁሌ መዞትር እርምኞቴ ነው። ፍቅር አንድነት አ አይለየን ማለት ነው። አይለየን እንሻላ ረመዳናችን፣ አላ ይቀበለን ጾሞ ሰድቆ ሰግዶ ከቆረቡት እኩል ያደርግልን። ያረቢ ረቢ ወያከ እንሻላ እንሻላ ብያነው። ቪዲዮ እስከመጨረሻ ዩ ላይክ አድርጎ ሼር አድርጎ ሰብስክራይብ አድርጉ። ውድድ ነው ማረጋችሁ። በ የምታበረታቱኝ አላችሁ፣ በዛው ምልክ የጠፋችሁም አላችሁ። አላ ኩሊ ሃል ገባ ገባ ባሎ ገባ ገባ ባሎ ገባ ገባ ባሎ። እንግዲህ ዛሬ ያልተደሰት ነው። መቼ ዛሬ ትሄዳለች? ስንት ሰዓት ይሆን በረራ? እኔ በቃ ስራዬ አላልቅም ብሎኝ ስልኬ ጋ ለማምጣት ማለት ነው። ስልኬ ያለው ክፍሌ ነው። በቃ ስልኬ አላወርስም፣ ረመዳን ላይ ስልኬ አለስም ማለት ነው። በቃ ስልኬ ለማየት ዛሬ ሩታ በረራዋ ስንት ሰዓት ይሆን? ሄደች? ወለ አለች? እንዴት ሆነች? ያልኩ በሐሳብ ከሳ ጋና የዋልኩት ማለት ነው። ወረጉድ ነው። እውነት ለመናገር እኔ አልዋሽ፣ እውነቱን ልናገር እንጂ አልዋሽ። ስለዚህ በጣም ጓግቼ ነበር ማለት ነው። ጓግቼ ሲመጣ ጋና ስልኬ ሲከፍት ከቻላ ማለት ነው። እንደውም ያዳመጥኩ ዘገየው እንጂ በቃ እነሱ በረዥም ሰዓት አወሩ ማለት ነው። ቶሎ ቶሎ እንደው መግባው ላይ ቢነግሩን ጥሩ ነበር። መግባው ላይ አነገሩን። መግባው ላይ በቃ ሩታ ወደ ሰማይ ነው የምታየው፣ ግን መጨረሻ ላይ ስታያት ሩታ ሩታ ናት ማለት ነው። ወይኔ ሩታ ሩታ የምትባለው ሰው ናት እንዴ? ብዬ በሰሞኑ በቃ ሌላ ሰው መስሎኛል። እውነት ለመናገር ይሄንን ደግሞ መነጽሩን ደሞ ካረገች በኋላ እውነት አያምርብሽም። መነጽሩን ንገሩልኝ፣ ለሩታ መነጽሩ አያምርብሽም። የራስሽ ፊት ነው ማምራ፣ ወይም የሚሄድበሽ መነጽር፣ መነጽር ቤት ሄደሽ በመስታወት አይተሽ የሚሄድበሽን አረግ። እውነት አልሄደብሽም፣ በቃ በሽተኛ አረገሽ፣ የሩታ መልክ አጠፋ። እውነት እስቲ የሩታ አምሮባታል የምትሉት በቃ ይሄ ጥቁር ልብስና መነጽሩ አለይደባትም። አበደን አበደን አበደን። በቃ ቀይሪው፣ ቀይሪው፣ ልብሱንም ቀይሪው፣ መነጽሩም ቀይሪው። አያምርም፣ አያምርም፣ እውነት አያምርብሽም። ሌላ ሰው ነው ያደረገሽ። እውነት መነጽሩን ስታረግ፣ ስታወጣ፣ ፈገግ ስትል ሩታ ራሷ አሁን ከአብረሽ ጋር ቁጭ ብላ ትላንት ጋሽዬ፣ በቃ እኔ ገብቼ ተኛለው እናንተ በቀታ ብሎ ቦታ ለቆ ሲሄዱ በቃ ሩታ ሌላ ሰው ናት። አብርሽ አንበሳ ሆኗል። ውሳ ደግሞ ምን ምን ሊበላት የሆነ ነገር ሆናለች። ቤታቸው ጫለማ፣ በቃ ቤታቸው ጫለማ። እውነት ከብታችሁ ቢታዩ መጨረሻ ላይ የወረደበት ነገር በቤታቸው ጥሩ አይደለም። እውነት ለመናገር ለማናገ እረ መጣላት መጣላ ይቅር መጣላት ይቅር መጣላት ይቅር፣ መዋደድ ያብዛልን ያምጣልን ያወርድልን ፈጣሪ። በመዋደድ እኮ ሁሉ ነገር ትርፋለሁ ትርፋለሁ። መጣላት ደግሞ ኪሳራ እንጂ ትርፍ የለው። ኪሳራ፣ ንፋስ በመሀል ይነፍሳል። ስንቱ ነገር ይጎዳል፣ ሰዎች ይከሳሉ፣ ምግብ በስርዓት አይበሉ፣ በቀ ይናደዳሉ፣ ያስቀመጡት ነገር ይረሳሉ፣ ብራቸው እራሱ የት እንዳስቀመጡ በቅ መርሳት ነው። ውሃ ጠጣለው ብሎ አቅርቦ ሳይጠጡ ይቀራሉ። የሚግባቸው ሰዓት ያሳልፋሉ። ይሄ ሁሉ የሚሆነው በንዴት ነው። ንዴት ናትፋለን። እውነት ለመናገር መጠላት የመሰለ በሽታ የለም። አትታሉ። እውነት ተፈቃቀሩ። ባል ከምስት ጋር ተዋደድ፣ ተፋቀር። ምስት ከባልሽ ጋር ተዋደጅ፣ ከቤተሰቡ ጋር ተዋደጅ። በቃ ተዋደን ተፋቅረን እንኖር እስከ መቼ? ምን ለምንኖረው ዓለም መቶ አይሞላም፣ ዘጠና ዘጠኝ ነው፣ ጎድሎ ነው ሁሌም ሁሌም ጎድሎ ነው ማለት ነው። የሚሞላ ነገር የለም፣ ፈጣሪውም ፈጣሪም ላልን እላችኋለሁ፣ እወዳችኋለሁ። በጣም ብዶ ረዘም መሰለኝ። በቃ አሁን ሊያልቅ ነው ማለት ነው፣ ግን እስከ መጨረሻ ይሄ ሁሉኛ አበረታቱኝ የኔ መልካሞች ማለት ነው፣ የኔ ቤተሰቦች ማለት ነው፣ የሚወዳችሁ የሚያከብራችሁ ድንቀቶቼ ማለት ነው። እናንተ ከሌላችሁ ቤቴ ባዶ እኮ ነው። እውነት ባዶ አታርጓት፣ ቤትም ቤቴም ባዶ አታርጓት። እውነት እላችኋለሁ፣ ሰላማችሁ ይብዛልኝ። የነበረን ቆይታ ጨርሰናል ማለት ነው። ቀጣይ እስከምንመጣ ማጣ ጠብቁን። አዳዲስ ነገር ይዘን ከያችን እንላለን፣ በኮረኮች ማለት ነው።